ሮዚ ወደ ቱርክ ተመለሰች። በጣም ነው የሚያሳዝነው። መለያየት ከባድ ነው። ወላ እኔ አያትየው በጣም ነው ያሳዝነኝ። ሀቂቀተን ማለት ነው እንግዲህ ብቻቸውን ጥላቸው እየሄደች ነው ማለት ነው። አሰላሙ አሌይኩም ወረህመቱላይ ወበረካቱ ውድ ቤተሰቦቼ፣ እንዴት ናቸሁ? ሰላም ናቸሁ? አልሐምዱሊላ እኔ ቀብሉ ሰላም ነው እያላችሁ በሰላማችሁ ብዙ ተተረፈውናለን። ወደ ቤተሰቦች የምወዳቸውና ካባችሁ ለቤቴ አዲስ ከሆናችሁ ቤተሰብ በመሆን ተቀላቀሉ እንላለን ወደ ቤተሰቦቼ እንግዲህ ከመግቢያው ስንብት አይታችኋል ማለት ነው። ሮዚ ወደ መጣችበት ወደ ቱርክ እየሄደች ነው። እንግዲህ አንደኛዋ ሀገሯ ትርክ ሆናለች። ሮዚ እኔ ጠቅላላ የመጣች መስሎኝ ነበር፣ ሀቂቃ የመጣች ጊዜ ማለት ነው። ግን በጣም የሚያሳዝን ሁኔታ ተመልሳ እየሄደች ነው ማለት ነው። እሷ ትሄድ፣ ምንም ችግር የለውም። የሰው ልጅ እንግዲህ ያው ይሄዳል፣ ይሄዳል፣ ይሄዳል፣ ይሮጣል። ስብሀናላህ ብቻ አላህ ያሰበችውን ያሳካላት። እኔ እናቴ የሆነ ያሳዘነኝ ወላሂ አያትየው ማለት ነው በጣም ነው ያሳዘኑኝ። ሀቂቃ ምስኪን እንግዲህ በዚህ እድሜያቸው ብቻቸውን ነው የሚኖሩት እና የሆነ ሰዓት ላይ ባለፈው፣ ብቻ የትተሽኝ ልትሄጂ ነው ብቻ የትተሽኝ እያሉ ሰምቼ ነበረና በጣም መንጨት የነበሉኝ ሀቂቃ እና ያው እንግዲህ ያሉት ማልቀራ ያው ሄደች ማለት ነው እሷም ደግሞ አይፈረድባትም። የሰው ልጅ ካልሰራ አይኖርም፣ ካልሰራ አይለወጥም ማለት ነው። ኢትዮጵያ ውስጥ ደግሞ እንደምታቆት እንግዲህ ያው ለስራ ምቹ ባይሆንላት ነው የሰው ሀገር የመረጠችውና እንግዲህ አላ ስፖን ታላ ያሰበችውን ያሳካላት ማለት ነው። ወላሂ እኔ በጣም አሳዘነኝ አያት፣ እየሆነ ከባድ ነው ማለት በዚህ እድሜያቸው ብቻቸውን ሲኖሩ በጣም ነው የሚያሳዝነው። እና ያው እንግዲህ እሷም አላለላትም በነገራችን ላይ እሷ እኮ ናት ምታኖራቸው ማለት ያኒ በኢኮኖሚ ማለት ነው። እሷ ናት እየሰራች እንድን የምትላቸው እና ለምን ሄደች ደግሞ አይባልም እሳቸውን የምትንከባከባቸው ምትረዳቸው እሷ ስለሆነች ያው እሷም ካልሰራች ካልሄደች ኬት ታመጣለች። እና በዚህም እድሜዋ ደግሞ አላፍትና አለባት ማለት ነው። በዚህ እድሜዋ ስላችሁ እድሜዋ ትንሽ ሆኖ ሳይሆን ያን ኃላፍትና ሙሉ በሙሉ አንድ ሰው የሚኖርበት ዳሩን ይዞ ቤት ሲይዝ ስለሆነ ነው እና አልሙሂም አላ ሱብሓነ ተዓላ በሰላም ለሀገራዊ ውቀት ማለት ነው። በሰላም ወደ ቱርክ መልሳት ዘንድሮ ደግሞ ማሻ አላ በጣም አብሮባት እንግዲህ፣ ሂጃቡ አድርጋ ነው የምትሄደው ስትመጣ የታችኋታል። አልሐምዱሊላህ እንግዲህ ረመዳንን አስመልክቶ ነው ሂጃቡ የተለበሰው። እንሻ አላ በዛውም የሂጃቡን ቅልጥና ይስጣት እና እሱ ሲሆንባት ኢንሻላህ እጃቡ ማለት ነው። እና ያው እንግዲህ በእጃቡ ነው የሄደች ያለችው ደስ ይላል። አላህ ስብሀኑ ታአላ በሰላም ያደርሳት በሰላም ትግባ፣ አላህ ይጠብቃት። እና እናትየው በጣም ያሳዘኑኝ አያትየው ማለት ነው። ሀቂቃ ወላሂ ያሳዘኑኝ ና እንግዲህ አላህ ርዳቸው፣ አላህ ይጠብቃቸው። እሳቸውንም በሰላም ደግሞ መልሶ ያገናኛቸው፣ እኛንም ደግሞ በሰላም ለሀገራችን ያብቃን። ቅመሞችዬ ማለት ነው።